ችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ሀይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል በዚህ ሰላም ይምጣ ጦርነት ይብቃ የሚል ዘመቻ በዚያ በኩል የሰራዊት ምርቃትና የጭፍራ ጋጋታ ብልጽግና ውጊያና ግድያ የሚፈጽምባቸውን ወታደሮች ጦርነት የሚያካሄድበትን ወገኑን ገድሎ የሚሞት ጦር ሰራዊት ሲያስመርቅ በዚህ በኩል ደግሞ ሰላም ይምጣ ጦርነት ይብቃ የሚል ዘመቻ በኢንተርኔት ላይ ሲካሄዱ አለ ግንቦት ሰላሳ። 2017 ዓ.ም 31 ሚዲያዎች በቀጥታ 15 ሰዎች፣ 15 የተለያዩ አመለካከቶችን በአንድ መድረክ ጦርነት ይቁም በሚል አንድ አጀንዳ ሥር በጋራ ከተለያዩ ቦታዎች አንድ ላይ አብሮነት ለኢትዮጵያ የተሰኘው ስብስብ ይህንን የእንወያይና የእንመካከር ጉዳይ ጦርነት ለማስቆም የሐሳብ አዋጡ አጀንዳ ገቢራዊ ሲያደርገው ተቃዋሚዎችን በታትኛችኋለሁ፣ ገድዬም፣ ማስሬም፣ አጣልቼ ማሳድጄም ጨርሻችኋለሁ ለሚለው አገዛዝ ከዚህ በኋላ እኔው እየገደል እኖራለሁ እንጂ ጦርነቴን የሚቃወምብኝ የለም ብሎ ለሚያስበው ብልጽግና አስደንጋጭ ነበር። በእርግጥ ነገሩ ለገዢዎች አስደንባሪ፣ ለዜጎች አስገራሚ፣ ለታዛቢም አስደማሚ ነበር። ገዢዎች ስለደነበሩ ኢንተርኔት ሲዘጉና ሲያዳክሙ መብራትም ሲያጠፉ ውለዋል። እንዲያም ሆኖ ከ600 ሺህ ሕዝብ በላይ በቀጥታ ተከታተለው። ገዢዎች ለምን ደነበሩ የሚለው ጥያቄ አወዛጋቢ አይደለም። እጅግ የሚወዱትን ደግሞም የሥልጣናቸው ምንጭ የሆነውን አጀንዳ ይብቃ ለማለት የተጠራ መድረክ ነው። ጦርነት ይብቃ ሰላም ይምጣ ማለት በእርግጥም ለእነሱ አስበርጋጊ ነው። ብልጽግናን ጦርነት ተው ማለት ሕፃን ልጅን ወተት እንደ መከልከል ያለ ነው። ብልጽግናዎች ጦርነት እንጀራቸው ነው። ብልጽግናዎች ከእነሱም አንዳቸው ከዘመዳቸውም አንድ እንኳን የማይሞትበትን ጦርነት ለመግዣ ስልታቸው ተጠቅመውት እየገደሉና እያጋደሉ ቀጥለዋልና ይህንን የሥልጣናቸውን ምንጭ የሚቃወምባቸውን የትኛውንም ሰው አምረረው ቢጠሉት የመጀመሪያቸው አይደለም። ከዚህ ቀደም ጦርነቴን ተቃወሙብኝ በሚል በየእስር ቤቱ የታጎሩ በርካቶች አገር ተመልክቷቸዋል። እናም ሰላሜን መልሱልኝ፣ ጦርነትም ይብቃኝ የሚለውን አጀንዳ የሚደግፉ ከስድስት መቶ ሺህ በላይ ሰዎች በኢንተርኔት ላይ ለቀጥታ ስርጭት ሲገኙ ብልጽግናዎች ጨርቃቸውን ጣሉ። ከሁለት ሳምንት በፊት ኬንያ ሄደው ኢትዮጵያ ውስጥ ጦርነት እንጂ ልማት የለም፣ ባለሀብቶች እዛ ብትመጡ ምንም አታተርፉም ሲሉ የነበሩት ሙስጠፋ መሐመድ ከጅጅጋ ጮኹ። በዚያ የጦርነት መቃወሚያ መድረክ ላይ ቁጣቸውን ገለጹ። ከኢህአዴግ ወደ ብልጽግና ለመቀየር ያልተደናቀፉት እንኳን ብልጽግና ዛኑ ፒኤፍን ቢገዛ አሳምሮ የሚጭናቸው ለገሰት ሁሉ ከአዲስ አበባ ተበሳጩ። እንዲያም ሆኖ ጦርነት ያስመረራቸውን ሰላም የናፈቃቸውን ሰዎች ማስቀረት አልቻሉም። ስድስት መቶ ሺን የተሻገረ ህዝብ በ31 መድረኮች ሲከታተል አምሽቷል። እዚህ ጋር አንድ አስገራሚ ስታስቲክስ አለ። ይኸው ህዝብ ስድስት መቶ ሺው ተመልካች በኢንተርኔት ላይ ገብቶ የጦርነት ይብቃን መፈክር ደግፎ በተገኘበት ሰዓት የጦርነቱ ዋና ባለቤት ለነለገሱት ሁሉ የሚናገሩትን ጽፈው ለነሙስጠፋ የሚበሉትን ቆርጠው የሚልኩላቸው ጠቅላይ ሚኒስትሩ በስድስት ቴሌቪዥኖች እየተናገሩ ነበር። እንደ ኢሳይያስ አፈወርቂ አንድ ጋዜጠኛ ከፊታቸው አስቀምጠው ማራቶን የሆነ ንግግር የሚያደርጉት ጠቅላይ ሚኒስትሩ በዚሁ የጦርነት ይብቃ ዘመቻ 600 ሺህ የተሻገረ ሕዝብ በተከታተለበት ዕለት በስድስቱ ቴሌቪዥኖቻቸው ይከታተላቸው የነበረው ተመልካች ተደምሮ 2200 ገደማ ነበር። በአጭር ቋንቋ እንግለጸው ጠቅላይ ሚኒስትሩ በስድስት ቴሌቪዥኖች ቀርበው ንግግር ሲያደርጉ ባመሹበት ወቅት የተከታተላቸው ቀጥታ ተመልካች ተደምሮ 2200 ገደማ ሲሆን ጦርነት ይቁም የሚለውን ዘመቻ ያየው ግን ከስድስት መቶ ሺህ የላቀ ነበር። ለእማኝነት በዚህ በምስሉ ላይ ያሉትን መረጃዎች እንመልከት ጦርነት ይብቃን ሰላም የሚምጣ የሚለውን ዘመቻ ከ600 ሺህ በላይ ህዝብ በሚከታተልበት ወቅት መተላለፍ የጀመረው የጠቅላይ ሚኒስትሩ ንግግር በፋና ቴሌቪዥን 871 ሰዎች ብቻ እያዩት ነበር ኦቢኤን ላይ 5 50 ሰዎች አማራ ቴሌቪዥን ላይ 48 ደቡብ ቴሌቪዥን 7 ሰዎች በኢቢሲ 803 ሰዎች አዲስ አበባ ቴሌቪዥን ላይ 432 ሰዎች እንደነበሩ በዚህ በሚታየውት ምስል ላይ መመልከት ይቻላል። የአገሪቱ መሪ ለዚያውም ንግግር ሁሉ አዋጅ ነው የሚሉ ሰው በሚናገሩበት ዕለት 2200 ህዝብ ብቻ እያያቸው ነበር የሚለው ነገር ምክንያት አለው። ምክንያቱን ከመመልከታችን በፊት ግን በድጋሚ ሌላ ሳስቲክስ ኢቢሲ ብቻውን 2000 የሚደርስ ሰራተኛ አለው። ፋናም 1500 ያህል ሰራተኛ ቀጥሯል። ሌሎቹም ቢያንስ የነዚህን ሩብና ግማሽ ያህል አያጡም። በዕለቱ በየጣቢያዎቹ ይተላለፍ የነበረውን የጠቅላይ ሚኒስትሩ ንግግር ግን እነዚህ የፕሮፓጋንዳው መስሪያ ቤት ሰራተኞቹ እንኳን ሊመለከቱት እንዳልወደዱ ቁጥሮቹ አስረጅ ናቸው ይህ በተለይ እንደ አብይ አህመድ ላለ ትኩረትንና ውዳሴን ብቻ ለሚመኝ መሪ የሚያበሳጭ መሆኑ አይቀርም እኔን ያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እንዲህ ባለ መልኩ ትዊተር ላይ የእኔን ያህል ተከታይ ያለው ሰው የለም። ፌስቡክ ላይ እኔን ብቻ ብዙ ሰዎች ይከተሉኛል። 27 የዓለም ዩኒቨርሲቲዎች ያደነቁኝ ነኝ። ዓለም አቀፍ ተቋማትና ድርጅቶች እንሸልምህ ብለውኝ ቀረሁ የሚሉት ጠቅላይ ሚኒስትር የእሳቸውን ጦርነት የሚቃወሙ መቶ ሺዎች በሚሳተፉበት ምሽት እነዚህ ይከተሉኛል ከሚሏቸው ሰዎች አንድ መቶኛው እንኳን እሳቸውን ለማድመጥ አልፈለገም። በእርግጥ የአገር መሪ ሆኖ እንዲህ መሆን በኢትዮጵያ ውስጥ ያልተለመደ ነው። መሪዎች ሲናገሩ ሕዝብ ቴሌቪዥን ከፍቶ ወይም ሬዲዮ ይዞ ሲያዳምጥ በትኩረት ነበር። አቶ መለስ ዜናዊ በፓርላማ ይናገራሉ ወይም በሚዲያ ቃለ መጠይቅ ይሰጣሉ በሚባልበት ወቅት እንደ ዓለም ዋንጫ የፍጻሜ ጨዋታ በጸጥታ ሲደመጡ እንደነበር አይዘነጋም። የሚወዷቸውን ብቻ ሳይሆኑ አምርረውም የሚጠሏቸው ሰዎች እሳቸው ይናገራሉ ለሚባልበት ሰዓት ቅድሚያ ሰጥተው ጊዜ ይመድቡ ነበር። ደግሞም እሳቸውን በሚሰሙበት ወቅት አንዳች እውቀት አያጡም ይባልም ነበር። መንግስቱ ኃይለማርያም በሚናገሩበት ዕለት ከቀበሌ እስከ ማዕከል በአጽንኦት ይደመጡ ነበር። ሚያዚያ 11 983 ሊኮበልሉ አንድ ወር ሲቀራቸው የአገሪቱ ህዝብ ሁሉ እሳቸውን እንዲሰማ አድርገው መስሪያ ቤቶችን አዘግተው ሬዲዮና ቴሌቪዥን ብቻ እንዲከታተል አድርገው ለሶስት ሰዓታት ያደረጉትን ንግግር ዛሬም ድረስ ሰዎች ሲያነሱት ይሰማል። ያ ንግግራቸው በአገሪቱ ውስጥ በጸጥታ የተደመጡበት የመጨረሻው ረዥሙ ንግግራቸውም ነበር። የመንግስቱ ኃይለማርያም ቃላትና አነጋገር ጭምር ከአእምሯቸው የማይጠፋ ሰዎች ቀዳማዊ ኃይለሥላሴንም በቁጥብ ንግግሮቻቸው በትክክለኛው ቀንና ቦታ በሚሰጧቸው ገለጻዎቻቸው ብዙዎች አውቋቸዋል። ውድ የኢትዮፎረም ቤተሰዎች ቤተሰቦች መሪዎችና ንግግሮቻቸው ያላቸውን ተደማጭነትና ተጽዕኖ ለመመልከት ይረዳን ዘንድ አንድ የታገል ሰይፉን ግጥም እንጥቀስ። ታገል መሪ ስጠን በሚለው ግጥሙ የመለስን የመንግስቱንና የንጉሱን ንግግርና ተደማጭነት እንዲህ ይገልጸዋል። ከሀሳብ በቀለለ የቃላት አረፋ ይሄን አስደስቶ ያንን እያስከፋ አፈ ወንፊት ሆኖ የማያንጠባጥብ ልክ እንደ ጃንሆይ ንግግረ ቁጥብ አንደበተ ልስልስ ልሳነ ደርባባ ሰው ላክልን አባ መሪ ስጠን ትልቅ የንጉሥ የመንጌ የመለስ ድብልቅ። ምድሩ ብትሆን ቀውጢ ትግሉ ቢሆን መራር እንደ ጓድ መንጌ ቁፍጥን ያለ አመራር ከአራት ኪሎ ጓዳ እስከ ቀበሌው በር ድምፁ የሚሰማ ትዕዛዙ የሚከበር ሰው ስጠን አደራ እንደ ታጋይ መለስ ሀገሩን ሲመራ አስልቶ የሚናገር በዓላማ የሚሠራ መሪ ስጠናባ እኔ እኔ እያለ ልብንም አይጠባ። የኢትዮጵያ መሪዎች አንድ በተርቱ ደግሞም የማይዘባርቁ ሐሳብና መልስ የማያጡ የሚያምኑበትን በቀጥታ የሚናገሩ ሆነው ይታወቃሉ። በዚህም የሚቃወሟቸውም ሆነ የሚደግፏቸው ቆጭ ብሎ ያዳምጧቸዋል። ጠቅላይ ሚኒስትር አብይ እንኳን በየቤቱ ያለ ሰው በሚናገርበት ቦታም ያለው በአትኩሮት ሲከታተላቸው አሁን እምብዛም አይስተዋልም። ይህ ለምን ሆነ የሚለው በድጋሚ መነሳት ያለበት ጥያቄ ነው። ጠቅላይ ሚኒስትሩ በመጀመሪያው የስልጣናቸው ቀን ንግግር ሲያደርጉ ከተሞች ጸጥ ብለው በአድናቆት ተመልክተዋቸዋል አዳምጠዋቸዋልም። ኑ ደግፉኝ ብለው መስቀል አደባባይ ሲጠሩም ያለ አበልና ቀስቃሽ ያለ ቀበሌ ካድሬና ሚሊሻ በራሱ መንገድ ማልዶ ተገኝቶላችኋል። በክልል ከተሞች ሲዘዋወሩም ህዝብ ስታዲየም ሞልቶ በአደባባይም ፈሶ ንግግራቸውን ሊያዳምጥ ፀሐይና ውርጭ ሳይበግረው ታድሟል። በወቅቱ በሚዲያዎችም ሆነ በዩቲዩብ ንግግራቸው ከየትኛውም የአገሪቱ አካባቢ ሲሰራጭ በመቶ ሺዎች በቀጥታ ይከታተሉት ነበር። ከቅርብ ዓመታት ወዲህ ግን ትናንት እንደታየው ያለ ሆነዋል። መግደልን ፖሊሲ፣ ጦርነትን ስትራቴጂ ሲያደርጉት እሳቸውን ማየትም መስማትም የማይፈልገው ሳያቸው መኛል ስሰማቸው እታወካለሁ የሚል ሰው በዛ። እናም ሕዝቡ ከሳቸው ይልቅ ጦርነታቸውን የሚቃወምን መድረክ ለመታደም ተገደደ። ስድስት መቶ ሺህ ህዝብ ሰላም ይምጣ ጦርነትም ይብቃ ሲል እሳቸው ህዝብ የሚሰድቡበትን አያሌ ውሸት የሚናገሩበትን ከኤርትራው የቀድሞ የጦርነት አጋራቸው በኮረጁት ስታይል አንድ ጋዜጠኛ አስቀምጠው ረዥም ሰዓት የሚያወሩበትን የቀጥታ ስርጭት እያስደረጉ ነበር። ሆኖም ተመልካቹ ነጥፎባቸዋል። ህዝብ እሳቸውን እንደጠላና መስማትም እንደተጸየፈ የገባቸው ይመስላሉ። ህዝቡን ጉንዳን፣ ሾርት፣ ሚሞሪያም ወዘተ እያሉ ከሚዘልፉበትም ገፋ አድርገው ይሰድቡት ቀጥለዋል። አይኑን ያልገለጠ ልቦናው ያልተከፈተ የማያስተውል ነው እያሉት ነው። የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁንም ማነሳውን ሀሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። በእርግጥ ህዝቡ አይኑ የተገለጠ ልቦናውም የተከፈተ ነውና እሳቸው ስለ ጦርነት ሲያወሩት እሳቸው አስር ቢሊዮን ዶላር መድቤ እወግሃለሁ ሲሉት እሳቸው ሀያ ዓመት ጦርነት ማስቀጠልም እችላለሁ እያሉ ሲዘባበቱበት እሳቸውን መስማት ተወ። ይኸው ሕዝብ ስለ ገባውና አይኑም ሆነ ልቦናው የተገለጠ ስለሆነም የሚያደርገው እንጂ ወደ አንድ ደህና መንገድ ይወስዱኛል ብሎ ተስፋ ባደረገበት ወቅት እሳቸውን ጭምር እንዴት ባለ ሁኔታ ይከታተልና ያዳምጥ ይደግፍም እንደነበር ራሳቸው ምስክር ናቸው። ሲካድና ሲገደል፣ ሲዘረፍና ሲበደል ግን ተዋቸው እሳቸውም፣ ዐይኑም ልቦናውም የታወራ አድርገው ሕዝቡን መዝለፍ ቀጠሉ። ይህ ሕዝብ ጠልቶኛል፣ ንቆኛልም፣ አይሰማኝምም ከሚል እምነት የመነጨ ብስጭት የሚወለደው ገለፃ ነው ቢባል ልክ ይሆናል። እናም እንዲህ የሚዘለፈው ሕዝብ የእሳቸውን ስድብና የጦርነት ፖሊሲ ከምሰማ ብሎ ጦርነትን ለመቃወም ስድስት መቶ ሺህ የሚልቀው በኢንተርኔት ላይ ዋለ። ይህ የጦርነት ይብቃና ሰላም ይምጣ ዘመቻ የብልጽግና ባለሥልጣናትን ሲያስቆጣም ሽቶ አድሯል። የካቢኔ አባላቱ የክልል ፕሬዚዳንቱ ብቻ ሳይሆኑ ከአገዛዙ ግርስር ወድቀው የዕለት ጉርሳቸውን የሚቃርሙ ሰዎችም ተቆጥተው ሲጽፉ ታይተዋል። ሲናገሩም እንዲሁ። ጥያቄው ለምን ተቆጡ? የሚለው ነው። ብልጽግና በሚመራት ኢትዮጵያ ውስጥ ውይይት የሚደረግበት አዳራሽ የለም። ፖለቲካ ለመነጋገር የሚሰባሰቡ ሰዎች በአሁኗ ኢትዮጵያ ውስጥ የሉም። እንኳንም የተለያየ አመለካከት ያላቸው ሰዎች፣ አንድ አይነት ሀሳብ ያላቸውም ለመወያየት አዳራሽ ውስጥ አይገናኙም። ይህንን የሚያደርግ ከተገኘ ወይ ይገደላል ወይ ይታሰራል አለያም ከፖለቲካ ተሰርዝሃል ይባላል። ይህ ብልጽግና አሳክቸዋለሁ ብሎ የሚያስበው ጉዳይ ትናንት በነበረው የአብሮነት ውሎ የተሰበረ መስሏል። በመሬት ላይ፣ በአዳራሽ ውስጥ ሰዎች ስለ አገራቸው እንዳይመካከሩና እንዳይነጋገሩ ያደረገበት ጉልበት በኢንተርኔት አቅም ተሰብሯል። እናም ከመወያያ አዳራሾች ስንከለክላቸው በኢንተርኔት መጡብን ብለው ቢበሳጩ የማይጠበቅ አይደለም። የብልጽግናዎች እምባ ሁለተኛው ምክንያት አጀንዳው ነው። ጦርነት የሥልጣናቸው መክረሚያና ምንጭ የሆነ ሰባት ዓመት የሰነበቱበት ፖሊሲያቸው ነው። ይህንን ፖሊሲ ለመቃወም ማንም ሰው መብት የለውም። በትግራይ ጦርነት ጊዜ ጦርነታችንን ተቃወሙብን በሚል ፖለቲከኞች፣ ጋዜጠኞችና ሌሎች የህብረተሰብ ክፍሎች ታስረዋል። ከእነዚህ ውስጥ ልደቱ አያሌው ራሳቸው አንዱ ናቸው። በ2013 የበጋ ወራት ለሕክምና ከአገር ለመውጣት ሲነሱ ከቦሌ ኤርፖርት የመለሳቸው የብልጽግናው መንግስት ፍርድ ቤት አቅርቦ የሕግ ማስከበር ዘመቻዬን ስለተቃወመ ከአገር አይወጣም የሚል ክርክር ከፍቶ እንደነበር አይዘነጋም የህግ ማስከበር የተባለው ዘመቻ አንድ ሚሊዮን ኢትዮጵያውያን ያለቁበት የትግራይ ጦርነት ነው የኢትዮ ፎረም ባልደረቦችን ጨምሮ በርካታ ጋዜጠኞችም በአዋሽ እስር ቤት ውስጥ ለወራት የተዘጋባቸው የመንግስትን ጦርነት ተቃውመዋል በሚል ነው ከአንድ ዓመት በፊት ህዳር 30 2016 በአማራና ኦሮሚያ ክልሎች የተካሄደን ጦርነት ለመቃወም ሰልፍ የጠሩ ፖለቲከኞች ገና ሲያስቡት ጦርነታችንን ተቃውማችኋል በሚል ወደ አዋሽ ተግዘዋል። ከነዚህ ውስጥ የኢህአፓው ሊቀመንበርና ከፍተኛ አመራሮች መጋቢ ብሉይ አብርሃም ሃይማኖት፣ ዝናቡ አበራና ሌላኛው ፖለቲከኛ የሸዋሳ ሰፋ እንዲሁም ሌሎች ይገኙበታል። ጦርነትን አምርረው ከሚቃወሙ ሰዎች መካከል አንዱ የነበሩት በቴዎርጌሳም ተረሽነዋል። ይህ የሚነግረን ነገር ጦርነት መቃወም በኢትዮጵያ ውስጥ ወንጀል መሆኑን አሳስሮም የሚያስገድል ብቻ ሳይሆን የአገዛዙ እንጀራ መሆኑን ነው እናም ብልጽግናን ጦርነት አቁም ማለት እንጀራህን ጣል ማለት ነውና የአገዛዙ ምዕመናን የትናንቱ መድረክ ምርር ቢላቸው የማይጠበቅ አይደለም። ሌላ ምክንያት ማስቀመጥ ይቀጥላል። የብልጽግናዎች አለቃ የተዋጣልኝ ሴረኛ ነኝ ብለው የሚናገሩት የአገርን ሀብትና ሥልጣንም የተጠቀሙት የአገሪቱን የፖለቲካ ኃይሎች ለመበተን ለመከፋፈል እና ለማጋጨት መሆኑ ነው። አገሪቱ እሳቸው ብቻ ያሏት እንዲመስልና ሕዝብ በፖለቲካ ኃይሎች አለመተባበር ተስፋ እንዲቆርጥ ለማድረግ ሲሉ ብዙ የደከሙ ቢሆንም ትናንት በነበረው መድረክ ግን የአገሪቱን አመለካከቶች የሚወክሉ ሁሉ አንድ ላይ ተገኝተዋል። አመለካከትን ብቻ ሳይሆን እድሜንና ጾታን ብንመለከተው ከሀያዎቹ እስከ ዘጠናዎቹ እድሜ ድረስ ያሉ የሁለቱም ጾታ ሰዎች ተሳትፈዋል። ጦረኛውን አገዛዝ የምናስወግደው በጦርነት ጭምርም ነው ያሉም፣ ሰላማዊ አማራጭን ተከትለን ወደ ትክክለኛው መንገድ አገራችን ትገባለች የሚሉም፣ ሁለቱንም የትግል ስልቶች የያዙም በመድረኩ ላይ ተገኝተዋል። ከሁሉም በላይ ደግሞ ብልጽግና በታትኘዋለሁ አዳክሚዋለሁም እንዳለው ሳይሆን ኢትዮጵያውያን በጋራ አጀንዳቸው ላይ በጋራ ሊሰለፉ እንደሚችሉም አሳይተዋል። ይህ የጋራ አጀንዳ ሰላም መሆኑ ግልጽ ሆኗል። የአሁኑ የአገሪቱ አንገብጋቢ አጀንዳና ህዝብ ሁሉ የሚፈልገው ጉዳይ ሰላም መሆኑን ለማሳየትም ከስድስት መቶ ሺህ በላይ ህዝብ ጦርነት ይብቃ ሰላም ይምጣ የሚለውን መፈክር ይዞ ኢንተርኔት ላይ ውሏል። እናም የዜጎች አንገብጋቢ አጀንዳና ጥያቄ ሰላም እንጂ ጦርነት አለመሆኑን መቶ ሺዎች አሳይተዋል። ብልጽግና እንዳለውም የአገሪቱ የፖለቲካ ኃይሎች የተበታተኑና የተዳከሙ ሳይሆኑ ቢያንስ እንደ ሰላም ባሉ አንገብጋቢ የአገሪቱ አጀንዳዎች ለመተባበር የማይቸግራቸው መሆኑን ግልጽ አድርገዋል። ህዝቡም የሚመራውና የሚያስተባብረው ካገኘ የአገሩን ሰላም ለማምጣት የሚያስችለውን ነገር ሊያደርግ እንደሚችል የተጠየቀውን በማድረግ አሳይቷል። ደግሞም አርሶ መብላት ቸግሮት ተፈናቃይ እጣው ለሆነ አርሶ አደር፣ ማሳው ጦር ሜዳ ልጆቹ ታጣቂ ለሆኑበት ገበሬ፣ በታጣቂዎች ተገድሎና ታግቶ እንደወጣ ለሚቀር ሹፌር፣ ከመንገድ ላይ ከስራ ቦታ ወይም ከመኖሪያ ቤቱ ታፍሶ ወደ ወታደራዊ ማሰልጠኛ ልጇ ለሚወሰድባት እናት፣ ርቦት ስራ ላቆመ ሐኪም መማር ላልቻለ ታዳጊ ማስተማር ላቃተው መምህር ከወገኑ ጋር ደም ሲቃባ ለሚውል ወታደር፣ ለየትኛውም የአገሪቱ ሰው በዚህ ወቅት ከሰላም ውጪ መፍትሄ የለም። ከሰላም ውጪ አጀንዳ የለም። ከሰላም ውጪ ጥያቄ የለም። ከዚህ በተቃራኒው ግን ጦርነት እንጀራው የሆነ አካል አለ። እሱም ይህንን መድረክ በመቃወም አለሁ ያለው ብልጽግና ሆኗል። በእኛ ኢንተርኔትማ ጦርነታችንን አትቃወሙም በሚል ስሜትም ኢንተርኔት ሲያቋርጥና ሲያቆራርጥ አምሽቷል። ይህ ዝግጅት ሲካሄድ የመግደያ ወታደሮቻቸውን ከአዲስ አበባም ከክልልም ሲያስመርቁ ውለዋል። አዳነች አቤቤ የአዲስ አበባን ሕዝብ በማንነቱ እየለዩ የሚያፈናቅሉበትን የሚያስሩበትንና የሚያንገላቱበትን ሰራዊት፣ ብርሃኑ ጁላ የኢትዮጵያን አርሶ አደር የሚገድሉበትን ኮማንዶ ሲያስመርቁ የዋሉትም በዚሁ ስለ ሰላም በሚሰበክበት ጦርነት ይብቃ እየተባለ በሚጠየቅበት ቀን ነበር። ሰላም የሚምጣ ጦርነት የሚብቃ የሚለውን የአብሮነት ኢትዮጵያ መድረክን የዳሰስንበት ዝግጅት በዚሁ ተጠናቋል። መልካሙን ሁሉ በመመኘት እንሰናበታለን።